ሰላም ሰላም የተወደዳችሁና የተከበራችሁ የጆሲ ሚዲያ ቤተሰቦች እንደምናላችሁ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ዛሬም እንግዲህ እንደተለመደው በአንድ መረጃ ተመልሰን ተገናኝተናል። የዛሬው መረጃ እንግዲህ የመጋቢት 19/2017 ዓ ም መረጃዎችን ነው የምነግራችሁ ማለት ነው። እንግዲህ ብዙ ልጆች በውስጥ መስመርም በፌስቡክም በቲክቶክም በረራም በተመለከተ ጥያቄዎች ሲጠይቃላችሁ፣ በረራ ተቋርጦ ነው እንዴ? መረጃ ስትሰጠን እያየን አይደለም የሚል በርካታ ጥያቄዎች ይጠይቃሉ። በረራ አልተቋረጠም። በተያዘለት እቅድ መሰረት በሳምንት ዘጠኝ በረራዎች እየተደረጉ ነው ያሉት። ዛሬም የሚነግራችሁ እንግዲህ በሳምንት ውስጥ የተከናወኑ በረራዎች ምን ይመስላሉ የሚለውን በዝርዝር ለእናንተ የማጋራቸው ይሆናል። ግን አንድ ነገር እባካችሁ ፕሊስ ላስቸግራችሁ። ይሄ ዩትዩብ ቻናሌ ከተዘጋ አንድ አመቱ ኖታንና ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ፣ ለሰው እየደረሰ ስላልሆነ ማለት ነው። እንግዲህ በዚህ በሳምንት ውስጥ ከተደረጉ በረራዎች በጠቅላላ 8917 ኢትዮጵያውያን ከሳዑዲ አረቢያ ወደ ሀገራቸው መግባታቸው ተሰምቷል ማለት ነው። በተለይም ደግሞ በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 539 ኢትዮጵያውያን በዚህ ሳምንት ወደ ሀገራቸው ገብተዋል ማለት ነው። እንግዲህ በዚህ ሳምንት በተደረጉ ዘጠኝ በረራዎች ውስጥ ነው እነዚህ 3539 ኢትዮጵያውያን ከሳውዲ አረቢያ ወደ ኢትዮጵያ የገቡት ማለት ነው። እንግዲህ በሳምንት ውስጥ በተደረጉ ዘጠኝ ዙር በረራ የተመለሱት ጠቅላላ 2999 ወንዶች ሲሆኑ 501 ሴቶች ናቸው። እንዲሁም ደግሞ 39 ጨቅላ ህጻናት ወይም ደግሞ ህፃን የሆኑ ናቸው ማለት ነው። ከተመላሾቹ መካከል 105 የሚሆኑት ደግሞ እድሜያቸው ከ18 ዓመት በታች የሆኑ በጣም ታዳጊ ልጆች ይገኙበታል ማለት ነው። እንግዲህ በዚህ ሳምንት የተደረገው በረራ ይህንን ይመስላል ማለት ነው። ጠቅላላ እንግዲህ በረራ ከተጀመረ ጀምሮ 8917 ኢትዮጵያውያን ወደ ሀገራቸው ገብተዋል ማለት ነው። እንግዲህ በዚህ በአራተኛ ዙር በአስቸጋሪ ሁኔታ ውስጥ የሚገኙ 50 ሺህ የሚሆኑ ዜጎች ለመመለስ ነው ታቅዶ ከመጋቢት 3 2017 ዓመት ጀምሮ እየተሰራ ያለው ማለት ነው። እስካሁን ድረስ በተደረገውን በረራ ጠቅላላ 8917 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። ቢያንስ ከ420 በላይ ደግሞ በእስር ቤት ገና ወደ ኢትዮጵያ ያልተሳፈሩ ይኖራሉ ማለት ነው። እንግዲህ የተወደዳችሁና የተከበራችሁ የጆሲ ሚዲያ ቤተሰቦች፣ ይሄ ማለት ግን 50 እስረኛ እስር ቤት አለ ተብሎ ሲነገር አይጨምርም ማለት አይደለም። በረራ ከተጀመረ እንኳ በኋላ እጅግ በርካታ ኢትዮጵያውያን እየተያዙ ወደ እስር ቤት የገቡበት ሁኔታ አለ። ስለዚህ ሀምሳ ሺውን በወር ማካፈል ሳይሆን ከድንበር የሚያዝ አለ፣ በእያንዳንዱ ከተማ ላይ የሚያዝ አለ። እነዚህንም ታሳቢ ውስጥ እያደረጋችሁ ነው ማለት ነው። ስለዚህ ቁጥሩ ሲበርም፣ በረራውም እየተካሄደ ከስር ከስርም ደግሞ የሚገባ ደግሞ በርካታ ኢትዮጵያዊ መኖሩንም ደግሞ ማሰብ መቻል አለባችሁ ማለት ነው። ሌላው እንግዲህ ደግሞ በዚህ ሳምንት ከተከሰቱ ክስተቶች መካከል በየመን መኪና ተገልብጦ የዘጠኝ አካባቢ ወደ አስር አካባቢ የሚሆኑ ኢትዮጵያውያኖች ሕይወታቸው እጅግ በጣም በሚገርም በአሰቃቂ ሁኔታ ማለፉን ሰምተናል። እንዲሁም ደግሞ ቪዲዮቸውና ፎቶዋቸውም በቴሌግራም ላይ ታዩታላችሁ ብዬ አስባለሁ። በነገራችን ላይ እነዚህን ቪዲዮዎች ወይም ደግሞ እነዚህን ፎቶግራፎች እርጉዝ የሆናችሁ ሰዎች፣ የደም ግፊት ያለባችሁ፣ የልብ ችግር ያለባችሁ ሰዎች እንድታያቸው ስለማይመከር ነው እኔ ቴሌግራም ላይ የማለጥፋቸው። ምክንያቱም ሁሉም የጤና ችግር ይኖርበታል፣ ስለዚህ ማየት የሌለበት ሰው አለ። እንደዚህ አይነት ነገር አይቶ ህይወቱ የሚያልፍም ሰው ሊኖር ስለሚችል እባካችሁ፣ በተለይ ደግሞ በቴሌግራም የምትለቁ ሰዎች ይህንን ታሳቢ ያርጋችሁ፣ ቅድሚያ ከመልቀቃችሁ በፊት እንደዚህ አይነት የጤና ችግር ያለባችሁ ሰዎች እነዚህን ነገር እንዳትመለከቱ ብላችሁ ማስጠንቀቅም ያስፈልጋል። ምክንያቱም የሰው ልጅ በድንጋጤ ብዙ ነገር ስለሚሆን በተለይ እርጉዝ ሴቶች እንድታዩት አይመከርም ማለት ነው ስለዚህ የሰሞኑ በየመን የተከሰተው ይህን ይመስላል ማለት ነው። እንዳጠቃላይ እንግዲህ በየመንና በሳዑዲ ድንበር መካከል እጅግ በርካታ ኢትዮጵያውያን አሁንም እጅግ በሚገርም ሁኔታ ኢትዮጵያ ውስጥ ሰው አለ፣ ሰው የለም እስከሚባል ድረስ በርካታ ኢትዮጵያኖች አሉ። ወደ ሳዑዲም ለመግባት ትንሽ ከባድ ነው። በተለይ ደግሞ ከየመን በኩል የሚደርስባቸው እንግልትና ወከባ ደግሞ እጅግ በጣም ከባድ ነው። ምክንያቱም በአሁኑ ሰዓት የመን የአየር ድብደባ እየተካሄደበት ያለ ትልቅ ጦርነት እየተካሄደበት ያለ ቦታ ስለሆነ፣ እንደ አጠቃላይ ግን ከኢትዮጵያ ተነስታችሁ መምጣት የምታስቡ ሰዎች ፕሊስ መምጣታችሁን እንድትሰርዙ እመክራችኋለሁ። ምክንያቱም በርካታ ኢትዮጵያውያን ህይወታቸው እያለቀ ነው። እንግዲህ በዚህ ሳምንት እንኳ በዚህ 15 ቀን ቀንና በዚህ ወር ውስጥ ከተከሰቱት እንኳ የ181 ኢትዮጵያውያን በጀልባ መገልበጥ ሕይወታቸውን አጥተዋል። እንዲሁም ደግሞ አሁን በቅርቡ እንኳ የሰማነው ድንበር አካባቢ ላይ ወደ አስር ሰዎች የሚሆኑ ህይወታቸው ያለፈ አለ። እኛም ማናቀው ደግሞ ብዙ አለ ማለት ነው። ስለዚህ እንደዚህ አይነት ሁኔታዎች ስላሉ እባካችሁ ህይወታችሁን አደጋ ውስጥ አትክተቱ ለማለት እወዳለሁ ማለት ነው። ሌላው እንግዲህ ከዚሁ ጋር ተያይዞ በተለይ በዚህ በሳኡድ አረቢያ አሁን በጣም ሰው ተነግሮት ሊሰማ ያልቻለው ነገር በሐዋላ ጉዳይ ነው። በተለይ ገንዘብ ለመላክ በሐዋላ ጉዳይ የምትሄዱ ሰዎች ብዙ ሰዎች ችግር ውስጥ እየገባቸው ነው። በተለይ ብዛት ያለው ብር ሐዋላ ላኩልኝ ብላችሁ የምትሰጡ ሰዎች ጥንቃቄ አድርጉ። ከሰሞኑም አንድ ሁለት የሚሆኑ እህቶቻችንና አንድ ወንድማችን በዚህ ጉዳይ ትልቅ ችግር ውስጥ ገብተዋል። አንደኛ ሐዋላ የምትልኩበት ሐዋላ ታዋቂ መሆን አለበት። ሌላው እንኳ ቢቀር የአካባቢ ሰው የሰፈር ሰው መሆን አለበት። መጠየቅ ባለበት ጊዜ የሚጠየቅ መሆን መቻል አለበት። ስለዚህ ብዙ ሰዎች በዛ ያለ ብር ተቀብለው የሚጠፉበት ስልክ የሚዘግቡበት ነገ ዛሬ እያሉ ሰዎችን የሚያሰቃዩበት ሁኔታ እጅግ በርከት ስላለ እባካችሁ ጥንቃቄ አድርጉ ላሉ ይህም አንዱ መልእክቴ ነው። በተለይ በሳውዲ አረቢያ የምትኖሩ ማለት ነው። ሌላው ሁለተኛው የምነግራችሁ በተለይ ወርቅ በተመለከተ ነው፣ ከወርቅ ጋር በተያያዘ ነው። ከሰሞኑም የሰማነው አንድ እጅግ አስገራሚ ያለ 16 ግራም ወርቅ የተሸወደች እህታችን ናለች ማለት ነው። እና ወርቅ የምትሸጠው ሀበሻ ነች እና ወርቁን ቸግሮኝ ነው እና እባክሽ ግዢኝ በሚል ይመስለኛል ትሸጥላታለች። ግን የሸጠችላት ትክክለኛ ወርቅ ሳይሆን ፌክ የሆነ ወርቅ ነው። ደረሰኛለው፣ ምናለው፣ ምናለው፣ ምናለው፣ ሁሉም ነገር ስለዚህ ያን አይታ ወደ 17 ግራም አካባቢ የሚሆን ወርቅ ገዝታ መጨረሻ ላይ ከሶስት ወር በኋላ ነው ያን ወርቅ አለመሆኑን የተረዳችሁ። ወርቅ ቤት ወስዳ ለመሸጥ ስታሳይ ወርቅ እንዳልሆነ ነው የተነገራት። እና በተለይ ከሰው ላይ እንደዚህ አይነት ነገር የምትገዙ ሰዎች እባካችሁ ጥንቃቄ አድርጉ። ወርቅ የምትገዙ ከሆነ ወስዳችሁ ወርቅ ቤት አስፈትሻችሁ ትክክለኛ ወርቅ መሆኑን ካረጋገጣችሁ በኋላ ነው መግዛት ያለባችሁ እንጂ ዝም ብላችሁ መግዛት ለኪሳራ ይዳረጋችኋል ማለት ነው። ስለዚህ ቀላል ብር አይደለም ለምህታችን የከሰረችው። ስለዚህ በዚሁም ጉዳይ ጥንቃቄ ማድረግ ያስፈልጋችኋል። ሌላው በመጨረሻ ማንሳት የምፈልገው እንግዲህ አሁን ኢድ ከፊት ለፊታችን መጥቷል። በኢድ ጊዜ ብዙ ሰዎች እረፍት የመውጣት ባህር አለ። በተለይ በዚህ ጊዜ ጥንቃቄ እንድታደርጉ እመክራለሁ። ብትችሉ ብትችሉ ኢድ ይሄ በዓሉን ግርግሩን በስራ ቦታ ብታሳልፉ እጅግ መልካም ነው ማለት ነው። ስለዚህ ለኢድ ብላችሁ ሱቅ በጣም የምትወጡ ሰዎች ያላችሁ በዚህ መሃል መያዝ አለ። አሁን እንግዲህ ተፍትሽ የሚጀመርበትም ሰዓት ስለሆነ ከኢዱም ጋር ተያይዞ በርካታ ሰው እንደሚወጣ ስለሚታወቅም ቤት መስበር ሊሆን ይችላል፣ መንገድ ላይ ሊሆን ይችላል፣ ታክሲ ላይ ሊሆን ይችላል፣ ሱፐርማርኬት ላይ ሊሆን ይችላል ኤኒታይም የትኛውን ቦታ ላይ ልትያዙ ስለምትችሉ እባካችሁ ይህንን ጥንቃቄ ማድረግ አለባችሁ ማለት ነው። በተለይ እንደዚህ ተሸክፋችሁ በቃ መንገዱን እያወራችሁ ስልክ እያወራችሁ የምትሄዱ ሴቶች ደግሞ የእናንተ እጅግ በጣም ከባድ ነው። ቢያንስ ራሳችሁን እንኳ ደብቃችሁ የምትንቀሳቀሱበትን መንገድ ማስተካከል አለባችሁ ማለት ነው። ስለዚህ ይህንን ማድረግ ከእናንተ ይጠበቃል ማለት ነው። ከኢዱ ጋር በተያያዘ እንዳጠቃላይ እንግዲህ የዛሬ መረጃ ይሄን ይመስል ነበረ። ነገም ከነገ ወዳም ደግሞ በተመሳሳይ መረጃ ተመልሰን እንደምንገናኝ ተስፋለኝ። ግን ፕሊስ እባካችሁ አሁንም ዩቲዩብ ቻናሌ ከተዘጋ አንድ ዓመት ሁኖታንና ብትችሉ ላይክ ሼር እያደረጋችሁ እንደገና እንዲነሳ እንድታደርጉልኝ በክብር ጠይቃችኋለሁ። ብታዳምጡት ያልኩት መረጃ ይሄ ነበር። ሀሳብ አስተያየት ካላችሁ ደግሞ ጥያቄዎቻችሁን በኮሜንት ልታስቀምጡልኝ ትችላላችሁ። እንዲሁም በፌስቡክ ጆሲ ሚዲያ ጆሲ በሚለው ልታገኙ ትችላላችሁ። እንዲሁም በቲክቶክ በተመሳሳይ ጆሲ ሚዲያ ጆሲ በሚለው ልታገኙኝ ትችላላችሁ። በቴሌግራምም በተመሳሳይ ፌስቡክ ላይ ያስቀመጥኩት የቴሌግራም ሊንክ አለ። በዛም ገብታችሁ ልታገኙኝ ትችላላችሁ ማለት ነው። በተረፈ በያላችሁበት ሰላማችሁ ብዛ፣ ሀገራችን ኢትዮጵያን ሰላም ያደርጋት እላለሁ። በስደትም ያላችሁ እንግዲህ ለሀገራችሁ በሰላም እንድትበቁ እመኝላችኋለሁ። በስራ ቦታ ያላችሁም መልካም የኢድ ወይም ደግሞ መልካም በዓል ብያለሁ፣ ለመላው የእስልምና እምነት ተከታዮች ማለት ነው። እንግዲህ መልካም ምሽት ብያለሁ።